የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያም ርዕሶቹን እናስደምጣቸዋለን። የኢትዮጵያ ኢኮኖሚ ችግር አዙሪቱ አሁን ካለው በከፋ ሁኔታ ይቀጥላል ተባለም። ጊዜያዊ አስተዳደሩ ትግራይን ማስተዳደር አለመቻሉ ተገለጸም። የሶማሌ ክልል መንግስት የቀረበበትን ክሱ ውድቅ አደረገም። ከኢትዮጵያ አውሮፓ የሄደው የኮሌራ በሽታ እያነጋገረ ነው። እስራኤል የመላው ጋዛ ነዋሪዎችን የሚጎዳ ትዕዛዝ አስተላለፈች።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 ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን። ለወዳጅ ዘመድም አጋሩልን። እናመሰግናለን። የኢትዮጵያ ኢኮኖሚ ችግር አዙሪቱ አሁን ካለው በከፋ ሁኔታ ይቀጥላል ተባለም ውጭ ምንዛሬ እጥረት፣ የገበያ አለመረጋጋት በፈጠረው የማይገመት የዋጋ ንረት ከሰላምና መረጋጋት ጦር ጋር ተያይዞም በተከሰተው የምርታማነትና የአቅርቦት መዋዠቅ፣ በዓለም ገበያ ላይ በተከሰተው መጠነኛ የዋጋ ጭማሪ ከፍተኛ ወጪና ብክነት በሚታይባቸው መጠነ ሰፊ የማፍረስና መልሶ የመገንባት ስራዎች በሚያስከትሉት የበጀት ጉድለትና በተለይም ደግሞ የማክሮ ኢኮኖሚ ማሻሻያ ባስከተለው የኑሮ ጫና ምክንያት በገጠመው ተቀባይነት ማጣትና የመሳሰሉ ተደራራቢ ምክንያቶች ግሽበቱና የኑሮ ውድነቱ ባልተለመደ ሁኔታ ለረጅም ጊዜ ጸንተው እንደሚቆዩና ና ግሽበቱም ወደ አንድ ዲጂት ሊወርድ የሚችለው ከ2008 በኋላ እንደሚሆን የአለም ባንክ የግምገማ ሪፖርት ያሳያል። በተደጋጋሚ እንደገለጸው የሸቀጥ፣ የእርሻ፣ የምግብ ነክ፣ የፍጆታ እና የቁሳቁስ ቁርበቶች ከኢኮኖሚ ጽንሰ ሀሳብ ውጭ በሆኑ መንገድ በመመሪያ ና በደንብ ታፍነው ከተያዙበት የዋጋ መቃ ጊዜያቸውን ጠብቀው ፈልቅቀው በመውጣት ከ2025 የመጀመሪያ ሩብ ዓመት ጀምሮ የዋጋ ጭማሪ እያሳዩ ነው። በባንክ ና በጥቁር ገበያው መካከል ያለው ልዩነትም ከማክሮ ኢኮኖሚ ፖሊሲው ትግበራ በኋላ ይጠባል ቢባልም ዛሬ ላይ የጥቁር ገበያው ከባንኮች የውጭ ምንዛሬ ተመን ብር 128.36 ጋር ሲወዳደር ልዩነቱ የብር 18.64 ጭማሪ አሳይቷል። በመቶኛ ሲሰላም 14.5 ይሆናል። ይህ ልዩነት የማክሮ ኢኮኖሚ ፖሊሲ ተግባራዊ ከሆነበት እንደ ኤሮፒያን አቆጣጠር ከጁላይ 29 2024 7 ወር ከነበረው ምጣን የብር 75 ጋር ሲወዳደርም የ72 ብር ጭማሪ ያሳይ ሲሆን በመቶኛ 96 ይሆናል። በተደጋጋሚ ባንኮች የውጭ ምንዛሬ እጥረት እንደሌለባቸው ቢገልጹም አቅርቦትና ፍላጎትን ማጣጣም አልቻሉም። በአንድ በኩል የውጭ ምንዛሬ ፍላጎትና ዋጋ በእጥፍ በመጨመሩ ምክንያት ነባሩን ፍላጎት ለማሟላት እንኳን የውጭ ምንዛሬ አቅርቦቱን በእጥፍ ማሳደግ ነበረባቸውም። ዛሬም ነዳጅ መግዣ ኮታ አለባቸው። ከዩኤስኤድ ይገኝ የነበረው ከቢሊዮን በላይ የሚገመት የውጭ ምንዛሬ ሙሉ ለሙሉ ተቋርጧል። የአቅርቦት ችግሩን ለመቅረፍም ብሔራዊ ባንክ በሚያወጣው የውጭ ምንዛሬ ጨረታዎች ላይ ከ10 ብር እስከ 15 ብር ጭማሪ በማድረግ 1 ዶላር ከ141 እስከ 136 ለመግዛት እየተገደዱ ነው። ሌሎች ተጽዕኖዎች ካልታከሉ በስተቀር በአርቲፊሻል መንገድ የተፈጠረውን እጥረት ለማካካት ሲባል አዲሱን የውጭ ምንዛሬ ዋጋ መሰረት በማድረግ የጥቁር ገበያውም ሆነ የባንኮች የውጭ ምንዛሬ ዋጋ በቅርቡ እንደሚጨምር ይጠበቃል። ከውጭ ምንዛሬ አኳያ ለአጭር ጊዜም ቢሆን የታየው ገንቢ ነገር ቢኖር ሽግግሩን ታኮ በ2024 ሶስተኛ ሩብ ዓመት የተመዘገበው የኤክስፖርት ዋጋ አንጻራዊ እድገት ነው። የውጭ ምንዛሪ ዋጋ ንረቱን ተከትሎ ሁሉም መንግስታዊ አገልግሎት ሰጪ ተቋማት ከ4000 ፐርሰንት በላይ ጭማሪ ያደረጉ ሲሆን እስከ ዛሬ በሀገሪቱ የማይታወቁ አዳዲስ የግብር አይነቶችን ጨምሮ ከዚህ ቀደም በተእተ ያልተካተቱ የምግብ ሸቀጣሸቀጦች የፍጆታና የእንስሳት መኖ ተዋጽኦ ወዘተ ላይ ተእተ ተጨምሯል። ከነባራዊ ሁኔታው መረዳት እንደሚቻለውም መንግስታዊ አገልግሎት ሰጪ ተቋማት በውጭ ምንዛሪ፣ በመለዋወጫም፣ በነዳጅና ቅባት ዋጋ መናርና እጥረት፣ ለመሰረተ ልማት ግንባታና ማሻሻያ የሚያስፈልገው የገንዘብ መጠን ማሻቀብ፣ የባንኮች ወለድ መጨመር፣ በተለመደው ብክነትና ሙስና ምክንያት የሚንከባለሉ ወጪዎች መናር የተነሳ ተቋማቱ ገቢና ወጪያቸውን ማመጣጠን እያዳገታቸው እንደሆነ እየታየ ነው። ልዩነቱም በተለያየ መንገድ ለማካካስም የአገልግሎት ተመን ጭማሪያቸው ከጊዜ ወደ ጊዜ በቀጥታም ሆነ በተዘዋዋሪ መንገድ እንደሚቀጥል ይጠበቃል። ሰሞኑን የተጨመረውንና አሁንም በሂደት ላይ ያለው የኤሌክትሪክ ኃይል ዋጋ ጭማሪን ያጤነዋል። ከጊዜ ወደ ጊዜ እየጨመረ በሚሄደው የብር የመግዛት አቅም መውደቅ ምክንያትም በነዳጅ መግዣና መሸጫ መካከል ያለው ዋጋ ልዩነትም እየሰፋ መሄዱ ስለሚገመት በየሶስት ወሩ በእቅድ ከተያዘው በላይ የዋጋ ጭማሪ እንደሚቀጥል ይጠበቃል። የማክሮ ኢኮኖሚና የፋይናንስ ፖሊሲዎች በቂ ቅድመ ዝግጅትና የፖሊሲ መደላደል በሌለበት ሁኔታ፣ አንጻራዊ የምርት እድገት ባልታየበት፣ በቂ የውጭ ምንዛሪ ሪዘርቭ በሌለበት፣ አቅርቦትና የአቅርቦት ሰንሰለት ባልተሰናሰለበት፣ የምርታማነት እድገት በተገታበት፣ ግሽበቱ በአማካይ መቀነስ ባልጀመረበትና አስተማማኝ የስራ ዕድል የመፍጠር አቅም ባልጎለበተበት ሀገራት ላይ በመተግበሩ ያስከተለው መዛ አይተናል። ከነዚህ ሀገራት ለመማረስ ሰፊ ድል ነበረን። አሁንም አስተማማኝ የውጭ ምንዛሬ አቅርቦት በሌለበት፣ ምርትና ምርታማነት ስጋት ላይ በወደቁበት፣ የምርት አቅርቦት ዝውውርና ሰንሰለት አስተማሚ ባልሆነበት፣ ግሽበት ቅናሽ ማሳየት ባልጀመረበት ሁኔታ የተተገበረው ድንገተኛ የማክሮና የፋይናንስ ፖሊሲን ተከትሎ የዋጋ ንረት የዋጋ ንረቱን ተከትሎ ግሽበት ግሽበቱን ተከትሎ የብር የመግዛት አቅም መዳከም የብር የመግዛት አቅም መዳከምን ተከትሎ እንደገና አዲስ የምንዛሪ ለውጥ ሽግሽግ መከሰቱ እንደቀጠ ተከተለ ነው ችግሩ። አዙሪቱን ተከትሎ እንደገና አዲስ የዋጋ ንረት የዋጋ ንረቱን ተከትሎ የብሬ መግዛት አቅም መዳከሙ የብሬ መግዛት አቅም መዳከሙን ተከትሎ የውጭ ምንዛሬ መናሩ ማቆሚያው የት እንደሆነ መገመት እንኳን አለመቻሉ ነው። አዙሪቱ ይቀጥላል፣ መቆሚያው ግን የት ይሆን ማለትም ይሆ ነው። በእርግጥ ከበርካታ አማራጭ መንገዶችና ውሳኔዎች በተጨማሪ በተለይ ከዓለም ባንክና ከአይኤምኤፍ የብድር የታክስ ቁልል ጥንቅጥና አዙሪቱን ለመውጣት የሚቻለው ተቋማቱን ሲበቃ ይበቃል ማለት ስንል ብቻ ነው። ይህም ዕድል የሚኖረው ትራምፕ ከዓለም ባንክና ከአይኤምኤፍ ቀድሞ በመውጣት ተቋማቱን ካላመሰቃቅላቸው ብቻ ነው። ጊዜያዊ አስተዳደሩ ትግራይ ማስተዳደር አለመቻሉ ተገለጸ። ጊዜያዊ አስተዳደሩ ትግራይ ማስተዳደር የማይችልባቸው ሁኔታዎች ተፈጥረዋል ተብሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የክልሉን ወቅታዊ ሁኔታዎች አስመልክቶ መግለጫ ሰጥተዋል። ፕሬዝዳንቱ በመግለጫቸው በሁሉም የትግራይ አካባቢዎች ያለውን አቅም በአንድ ላይ መጠቀም የሚገባ ቢሆንም የክልሉን የጸጥታ ኃይል የሚበታትን ህዝቡኑም ችግር ውስጥ የሚያስገባ ተግባር እየተፈጸመ ይገኛል ማለታቸውን ትግራይ ቴሌቪዥን ዘግቧል። ከዚህ በፊት በክልል ውስጥ ያሉትን ችግሮች ከመፍታት ይልቅ ወደ ተጨማሪ ጥፋቶች የሚያስገቡና የባሱ ሁኔታዎች እየተፈጠሩ ይገኛሉ ብለዋል። እንደ ዋዛ የተጀመሩ የስህተት መንገዶች እየተደራረቡ ሄደው አሁን ያለንበት ሁኔታ ላይ እንድንደርስ ከማድረግ ባለፈ በጊዜያዊ አስተዳደሩ ስር ያለችውን ትግራይ እንኳን በአንድ ላይ ማስተዳደር የማይቻልበት ሁኔታ ላይ ደርሰዋል ሲሉ ጌታቸው ረዳ ተናግረዋል። ነገና ከነገ ወዲያ ምን ይፈጠራል ብለህ ጠይቀ ለራስህ እንኳን አጥጋቢ ምላሽ የማታገኝበት ሁኔታ በክልሉ ተፈጥሯል ብለዋል። የክልሉ መንግስት የመለወጥ አካሄድ አለ ያሉት ጌታቸው ረዳ ስልጣኔን ማስረከብ ካለብኝ ስርዓት ባለው መንገድ መሆን ይኖርበታል ማለታቸውን የክልሉ መንግስታዊ ቴሌቪዥን ጣቢያ መረጃ ያመለክታል። መቀሌ መጥቶ መፈንቅለ መንግስት ማድረግ የፕሪቶሪያውን የሰላም ስምምነት ማፍረስ ነው ያሉት ፕሬዝዳንቱ፣ በክልሉ ዋና ከተማ መቀሌ የሚገኙ ተቋማትን እንይዛለን የሚል ውሳኔ መኖሩን ተናግረው ወጣቱ ወደ ግጭት እንዳይገባ ጥሪ አስተላልፈዋል። የሶማሌ ክልል መንግስት የቀረበበትን ክስ ውድቅ አደረገ። የሶማሌ ፌዴራሊስት ፓርቲ በክልሉ ሙስና ተንሰራፍቷል፣ ፕሮጀክቶች ተጓተዋል ሲል ያቀረበውን ክስ የሶማሌ ክልል መንግስት ኮሚኒኬሽን ጉዳዮች ቢሮ ሀሰትና ስም የማጥፋት ዘመቻ ሲል ውድቅ አድርጓል። የሶማሌ ፌዴራሊስት ፓርቲ ባሳለፍነው ሳምንት ባወጣው መግለጫ በክልሉ ለልማት ስራዎች የተመደበው ከፍተኛ ገንዘብ አለአግባብ ጥቅም ላይ እየዋለ እንደሚገኝ ገልጿል። ፓርቲው በመግለጫው ሙሉ ክፍያ ተከፍሎ ነገር ግን ፕሮጀክቶቹ በከፊልም ሆነ ሙሉ በሙሉ ሳይገነቡ እንደቀሩም ገልጿል። የክልሉ ኮሚኒኬሽን ጉዳዮች ቢሮ ለአዲስ ስታንዳር ሪቻርድ በላከው ደብዳቤ በሙስና ፕሮጀክቶች መጓተት ላይ የቀረበው ወቀሳ መሬት ላይ ያለውን እውነታ የማያሳይ ነው ብለዋል። የህዝብ ገንዘብ አላግባብ ጥቅም ላይ እየዋለ ነው በሚል በፓርቲው የቀረበውን ቅሬታ ውድቅ በማድረግ የግንባታ ስራዎች ጨረታ በግልጽ በጋዜጣ ታትመዋልና የግንባታ ስራውን በውድድር ብቁ ለሆነ የግንባታ ተቋራጭ ተሰጥቷል ብለዋል። ከኢትዮጵያ አውሮፓ የሄደው የኮሌራ በሽታ እያነጋገር ነው። በእንግሊዝና በጀርመን የኮሌራ በሽታ የተገኘ ሲሆን አገራቱ ጉዳዩን ከኢትዮጵያ ጋር አገናኝተውታል። አራት ሰዎች በእንግሊዝ ውስጥ በተደረገላቸው ምርመራ ኮሌራ መያዛቸው የተገለጸ ሲሆን ከእነዚህ ውስጥ ሶስቱ በቅርቡ ወደ ኢትዮጵያ ተጉዘው እንደነበር ትራቭል ሄድስ ፕሮ ባቀረበው ዘገባ አስታውቋል። አንደኛው በርሜል ጊዮርጊስ የሚገኘውን የጸበል ቦታ መጎብኘቱን የጠቀሰው ዘገባው አራተኛው ግለሰብ ወደ ኢትዮጵያ የሄደ ባይሆንም ከዚሁ ቦታ የመጣን ጸበል መጠጣቱን ገልጿል። በሌላ በኩል በጃንዋሪ ወር ወደ ኢትዮጵያ ተጉዞ የነበሩ ሁለት ጀርመናውያንም በኮሌራ መያዛቸውን የጠቀሰው ዘገባው እነዚህም ወደ በርሜል ጊዮርጊስ ሄደው ጸበል ይዘው ወደ ሀገራቸው መመለሳቸውን አስታውቋል። እነዚህ ሰዎች ወደ ጀርመን ከተመለሱ በኋላ ከሌላ ሰው ጋር በመሆኑ ጸበሉን ከተጠቀሙ በኋላ ሶስቱም ታመው ሆስፒታል ገብተው እንደነበርና በሽታቸው ኮሌራ መሆኑ እንደታወቀ ገልጿል። በአሁኑ ወቅት በኢትዮጵያ ውስጥ 223 ሰዎች በኮሌራ መያዛቸውንና በበሽታው አራት ሰዎች መሞታቸውን የጠቀሰው ዘገባው ይሁንና በሽታው ለሞት የሚያሰጋ እንዳልሆነ አስረድቷል። ከአንድ ሚሊዮን ሰዎች ሁለት ወይም ሶስት ሰዎች በበሽታው የሚሞቱ ከመሆኑ አኳያ አስጊ እንዳልሆነ ጠቅሶ ክትባት እንዳለውም አስታውቋል። ኮሌራ ወዳለበት ሀገር ሄደው የሚመለሱ ሰዎች ድርቀትና ማስመለስ ቶሎ ቶሎ ውሃ የመጥማትና ጠንካራ የሰገራ ሽታ ካጋጠማቸው ወደ ሕክምና ባለሙያ በሚሄዱበት ወቅት የጎበኙትን አገር እንዲናገሩ ማሳሰቢያ ሰጥቷል። ይህ በእንዲህ እንዳለ በኢትዮጵያ ውስጥ በተለይ በአማራ ክልል የኮሌራ ወረርሽኝ መከሰቱን የዓለም ጤና ድርጅት ባለፈው ወር ማስታወቅ የሚታወስ ነው። እስራኤል መላው የጋዛ ነዋሪዎችን የሚጎዳ ትዕዛዝ አስተላለፈች። እስራኤል በመላው ጋዛ የኤሌክትሪክ ኃይል አቅርቦት እንዲቋረጥ አዘዘች። የአገሪቱ የኤነርጂ ሚኒስትር አሊ ኮሆን ታጋቾችን ለማስለቀቅና ሀማስ ከጦርነቱ በኋላ በጋዛ ህልውና እንዳይኖረው ለማረጋገጥ ሁሉንም አማራጮች እንጠቀማለን ሲሉ ተናግረዋል። ሚኒስትሩ የሰጡት ትዕዛዝ በተለይ የተጣራ የመጠጥ ውሃ ለማቅረብ የሚውሉ ማሽኖችን ከስራ ውጭ እንደሚያደርግ ተገልጿል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር በቀጣይም ወደ ጋዛ ውሃ እንዳይገባ ሊከለክል እንደሚችልም ነው የተናገረው። እስራኤል ባለፈው ሳምንት ኦድ ማንኛውም የሰብአዊ ድጋፍ ወደ ጋዛ እንዳይገባ ማገዷ ይታወሳል። እስራኤል ወደ ጋዛ ሰብአዊ ድጋፍ እንዳይገባ መከልከሏ ከፍተኛ ተቃውሞ እያስነሳባት ነው። ለንጹሐን ህይወት መቀጠል ወሳኝ የሆኑ ሰብአዊ ድጋፎች እንዳይገቡ መከልከል የጅምላ ቅጣት ነው ብሏል። የመንግስት ግስታት ድርጅት የሰብአዊ መብቶች ጽፈት ቤት ኤለን መስክ የዩክሬንን የጦር ግንባር በአንድ ውሳኔ ማፍረስ እንደሚችሉ ተናገሩም። አሜሪካዊ ቢሊዮነር ኤለን መስክ ትላንት ባሰፈረው መልእክት የሳተላይት ኢንተርኔት አገልግሎት መስጫ የሆነውን ስታርሊንክ ለዩክሬን ጦርነት ወሳኝ መሆኑን አስታውቋል። የዩክሬን ማናቸውም ወታደራዊ ግንኙነቶች የሚከናወኑት በእሱ ባለቤትነት በሚተዳደረው በዚሁ ስታርሊንክ አማካኝነት እንደሆነም ገልጿል። መስክ በኤክስ ገጹ ላይ እኔ ፑቲንን ከዩክሬን ጋር በሚደረገው ጦርነት ፈትኛዋለው። እናም የኔ ስታርሊንክ ሲስተም ለዩክሬን የጀርባ አጥንት ነው ካለ በኋላም ስታርሊንኩን ቢያጠፋው የዩክሬን የጦር ግንባር ሙሉ በሙሉ እንደሚፈራርስ አስረድቷል። ለዓመታት በተደረገው በዚህ ጦርነት ጦርነት ዩክሬን ላታሸንፍ ነገር ይህንን በማድረጉና ሰዎች በመሞታቸው እንደሚጸጽተውም አስረድተዋል። ጨምሮም አሁን ሁሉም የሚመለከተው ሁሉ ይህ ሰው እየበላ ያለው ጦርነት እንዲቆም ማድረግ አለበት፣ አሁን ሰላም ያስፈልጋል ብሏል። ኤሎን መስክ ይህንን መልእክት ያሰፈረው የዩክሬኑን ፕሬዚዳንት ዘለንስኪን ከሩሲያ ጋር የማያልቅ ጦርነት ማድረግ እንደሚፈልጉ ገልጾ ጨካኝ ካላቸው ከቅናት በኋላ ነው። ሩሲያና ዩክሬን ጦርነቱን ከጀመሩ ሶስት ዓመታት የሞላቸው ሲሆን በሁለቱም በኩል ከፍተኛ ሰብአዊ ጉዳት መድረሱ የሚታወቅ ነው።